ስለዚህ ስለአብይ ልቦና መዋቅር ማውራት እችላለሁ። ይሄ ሳወራም የራሴ ግምገማ አላስቀምጥም። አሁንም አብይ እንደዚህ ነው ምናምን አደለም። ባይዘ ወይ ተናድጄም እስር ስላሰረኝ ወይ ደግሞ ህዝብ ላይ በፈጠረው እንትን ማለት ስምም ልሰጠው እችላለሁ። እኔ አላደርገውም። ይሄ በእኔ ልቦና የለም ይሄ ሰው አብይ በጣም ጠቃሚ የሚሆነው ለእኛ፣ አንደኛ ራሳችንም እንናቅ፣ ቤተሰባችን ውስጥም እንደ አብይ አይነት ሰው ሊኖር ስለሚችል አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኢብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚህ መንደር ውስጥ ፕራይቬሲው ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቶ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ 3 መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የእግዚአብሔር አምሳል ነው የሚባለው ሰው በእግዚአብሔር አምሳል ነው የተፈጠረው ነው የሚባለው በሳይንስም ሰው የመማር የመፍጠር ልቦና አለው፣ ኮንሽስነስ የምንለው ሰው ሰው መገምገም እኔ አልችልም። ተንቀሳቃሽ ነው የሚማር ነው፣ ረቂቃው ኤለመንትም ስላለው እኔ አብይ እንደ ሰው አልገመግመውም አልችልም። ብናገርም የራሴ እይታ ነው የሚሆነው፣ ወደዛ አልገባም። አብይ ይሄ ፈጣሪ አብይ ይሄ የሚማር አብይ ልቦና ይሄ ረቂቃው ኤለመንት ያለው አብይ ግን የፈጠረው ልቦና መዋቅር አለ፣ ሳይኮሎጂካል ስትራክቸር የሚባል ከህፃንነቱ ጀምሮ ራሱ ነው የፈጠረው። ግን መጨረሳ የረሳው ማለት ነው። ፈጣሪው ተረስቶ አሁን ዶሚኔት እያደረገ ያለው አሁን የገዛው ያለው አብይን ልቦና መዋቅሩ ነው። ስለዚህ ስለ አብይ ልቦና መዋቅር ማውራት እችላለሁ። ይሄ ሳወራም የራሴ ግምገማ አላስቀምጥም። አሁን አብይ እንደዚህ ነው ምናምን አይደለም ባይዘ ወይ ተናድጀም እስር ስላሰረኝ ወይ ደግሞ ህዝብ ላይ በፈጠረው እንትን ማለትነ ስምም ልሰጠው እችላለሁ። እኔ አላደርገውም። ይሄ በእኔ ልቦና የለም። ይሄ ሰው አብይ በጣም ጠቃሚ የሚሆነው ለእኛ አንደኛ ራሳችንም እንናቅ፣ ቤተሰባችን ውስጥም እንደ አብይ አይነት ሰው ሊኖር ስለሚችል አብይ ማህበረሰብ ነው የፈጠረው ሁሉም እነዚህ ፖለቲከኞችም ማህበረሰብ ነውና የሚፈጥራቸው ራሳችንም እንድናቅ ሌሎችም እንድናቅ የሚያስችለን ወደ የሳይኮሎጂ ሳይንስ ሄደን ማየት ነው የሚሻለው እሱ እንደ ፍሬምወርክ ተጠቅመን ማየት ነው ጠቃሚ የሚሆነው በሳይኮሎጂ ሰዎች የምታጠናበት ዘርፍ አለ ሳይኮሜትሪክስ የሚባል ሳይኮሜትሪክስ ያው በተለያዩ ነገሮች እያደገ የመጣ ነው ኦፍኮርስ የ200 ምናምን ዓመት ሂስትሪ ያለው ነው ሳይኮሜትሪክስ። ሰው መጀመሪያ ሲጠይቅ ማነኝ ኔ ብሎ ነው የሚጠይቀው። ፍልስፍና እሱ ነው፣ ሌላ ጥያቄ የለም። ትልቁ እውቀት ስለ ራስ ማወቅ ነው። ሰልፍ ነው ልጅ ነው ትልቁ እውቀት እና በእሱ ነው የተጀመረው። ይህ ያደገ አሁን ሞር በቴክኖሎጂም እየተደገፈ የመጣበት ሁኔታ ነው ያለው ሳይኮሜትሪክስ። በኢንቴሊጀንስ ደግሞ በስለላ ወቅት ደግሞ ስለ ጠላት ስታጠና የመጀመሪያ የምታጠናው ልቦናው መዋቅር ነው ሳይኮሎጂካል ሜክአፑ ምንድነው የሚመስለው የሚል ነው የምታጠናው አብዛኛው የስለላ ተቋማት የሚጠቀሙበት ሳይኮሜትሪክ ሲስተሞች አሉ በጣም የታወቁ እነሱ እንደ ፍሬምወርክ ብንጠቀም አቢ ለማወቅ በጣም ቀላል ያደርገዋል ኖት አቢ ፍጥሩ የአቢ ልቦናው መዋቅር ማለት ነው በስለላ ተቋማት በጣም ተጠቃሚነት ያላቸው ኢኒያግራም? ኤምቢቲአይ የሚባሉ ሁለት እንትኖች አሉ። ሁለት ጠላትን ስትከታተል ራስህም ለማወቅ የምትጠቀምባቸው ትሎች ኢኒያግራምና ኤምቢቲአይ። የምታስታውስ ከሆነ ዊክሊክስ ላይ ስለ የአሜሪካ ኤምባሲ ስለመለስ ያደረገው ጥናት የኤምቢቲአይ አቅርበዋል። ስለ ሰው ለማወቅ እነዚህ ሁለት ቶሎች መጠቀም ትችላለህ። ሰው ወደ የአብይ ልቦና መዋቅር ስንመጣ በተለይ ኢኒያግራም ተጠቅመን፣ ኢኒያግራም ጥልቀት አለው። በጥልቀት ሰዎች ማየት ስለሚያስችል አንዱ የሚያየው ልቦና መዋቅር ላይ ስታይ ፍርሃቱ ምንድን ነው የሚል ነው። የሳይኮሎጂካል ስትራክቸር ፍርሃቱ ምንድን ነው የሚል ነው። የአብይ ልቦና መዋቅር ፍርሃቱ ዋጋ ማጣት ነው፣ ዝና ማጣት ነው ምስል ማጣት። ሰው ፍላጎቱ የህይወት ፍላጎቱም ዲዛይሩም እነዚህ ማግኘት ይሆናል፣ እነዚህ ማግኘት ይሆናል ማለት ነው። ዝና ምስል ዋጋ ከሰው መፈለግ ጉዳይ ነች የምትሆነው። ሰው ዋና እንትኑ ይሄ ነው። ኮር ስሜቱ ዋና ስሜቱ ደግሞ የት ያንጠለጥላል ካልን እንደዚህ አይነት ልቦና መዋቅር ውርደት ወይ ደግሞ ሕፍረት ሼም የሚባል ላይ ነው። እንትን የሚያደርገው ዶሚናንት ፋካሊቲው ይሄ ትልቅ ሚና የሚጫወተው የልቦና አቅሙ ስሜት ነው፣ ፊሊንግ የምንለው ሶስት አቅሞች አሉ፦ ስሜት፣ ማሰብ እና መተግበር። ከነዚህ ከሶስቱም ስሜት ነው ለሱ በጣም ዶሚናንት እንትን የሚሆነው። ያው ተቃሩ ነው የሚሆን ያለው ዋጋ ማግኘት እና አለማግኘት ነው። ዝና ማግኘት እና አለማግኘት ነው። እንደ ተቃርኖ ነው ራን የሚያደርገው በዚህ ልቦና መዋቅር። ይሄ ልቦና መዋቅር ደግሞ የተለያዩ የጤንነት ደረጃዎች አሉት። በራሱ የሚተማመን ከሆነ፣ ራሱ ላይ የሚያተኩር ከሆነ፣ ከራሱ ጋር ከታረቀ በጣም ጤናማ የሆነ ልቦና መዋቅር ይሆናል። ይሄ ለራሱ ዋጋ መስጠት ሲጀምር ማለት ነው ከውጭ ትቶ ከእናቱ እየጠበቀ ወይ ደግሞ ከህዝብ እየጠበቀ ሳይሆን ለራሱ ዋጋ የሚሰጥ ከሆነ ጤንነቱ ሙሉ ይሆናል። ለማህበረሰብ አስተዋጽኦ ያደርጋል። በአለም አቀፍ ደረጃ ይሄ ሳይኮሎጂካል ስትራክቸር ይዘው ብዙ ተአምር የሚሰሩ ሰዎች አሉ፣ በጣም ሳክሰስፉል የሚባሉ ሰዎች። ግን ይሄ የሚመጣው ለራስ ዋጋ ስትሰጥ ነው። ለራስህ ዝና ስትሰጥ ሰልፍ ወርዝነስ ከውስጥ ሲመጣ ማለት ነው። ከራስ ጋር ስትታረቅ ነው። ትንሽ ወረድ ስትል ያቺ ዝና ከህዝብ ትፈልጋት አለ፣ ግን ዝናዋ የምትፈልጋት አቨረጅ ሌቨል ሆነ ውጤት በማምጣት ነው። ውጤት በማምጣት የሚታዩ የሚያንጸባርቁ ሰው በጣም የሰው ትኩረት ሊስቡ የሚችሉ ፕሮጀክቶች በማሳካት ዝና ለማግኘት ትጥራለህ። የራስህ የሚሆኑ የሌላም አዎ የራስህ የሚሆኑ የሌላ ሰው ከድል የሚነሳ ከስኬት የሚነሳ ዝና ታገኛለህ። ይሄ ማድረግ ካቃተህ ደግሞ ትወርዳለህ ወደ ታች፣ ጤናማ ወዳልሆነው ወደ ቀውስ። በጣም የተበታተነ ዲስኢንተግሬትድ የሆነ ፐርሶናሊቲ ወይ ደግሞ ሳይኮሎጂካል ስትራክቸር ይኖርሃል። በዚህ ወቅት ያቺ ዝና ለማግኘት የምትሞክሮ በማታለል ነው፣ በመሸወድ ነው፣ በማጭበርበር ነው። ራስም ትሸውዳለህ ሌላ ሰውም ትሸውዳለህና የልቦና መዋቅር አብ ስታይም ጤናማ ወዳልሆነ ነገር በዛ ደረጃ ያለ ነው። ኢንተግሬትድ የምትለው አቨሬጅም አይደለም ጤናማም አይደለም። የመጀመሪያ ሙከራው በምንም ሁኔታ ለራሱ ዋጋ መስጠት ይሞክራል ብዬሃለው። ካልቻለ ድል ስኬት በማግኘት ከማህበረሰብ ዋጋ ለማግኘት ይሞክራል። መጨረሻ ግን በመሸወድ በማታለል ነው ራሱ ለማርካት የሚሞክረው ካረንትሊ ቀድሞ በነበረን ታሪክም የልቦና መዋቅሬ አብይ ቅድም እንዳልኩ አብይ ኤኒታይም ቆም ብሎ ከነቃ ምንም መሆንም ይችላል ጤናማ መሆንም ይችላል። ሁሉም ሰው የአቅም አለ። እስካሁን ግን ባየሁት እኔ አስራ ምናምን ዓመት ታሪክ አለ። ያቺ ዝቅተኛዋ የጤናማ ያልሆነ አንሄልዝ የሚባል ዲስኢንተግሬትድ ኢጎ የሚባል አይነት እንትን ያለው በዚህ ደረጃ ስትሆን መዋሸት ሽን መዋሸት የሚሆነው እሱን የሚያኖረ ውሸታም ውሸታም ማለት መዋሸት ባይዘው ወይ አሁንም ይዘው። ይሄ በሙሉ የነቃ የሚባለው ጤናማው ነው እንጂ አቨረጁ እና አንሄድ ዙ ያልነቃ ነው። ያልነቃ ምን ማለት ነው? አቢ ቁጭ ብሎ መርጦ ያደረገው አይደለም ማለት ነው። በፕሮግራሚንግ ከህፃንነቱ ጀምሮ በፕሮግራሚንግ የመጣ ነው ከማህበረሰብ ጋር ባለው መስተጋብር የተፈጠረ ነው። ፈጣሪው እሱ መሆኑ ረስቶታል። የፈጠረ አቢ አለ። ይሄ ሳይኮሎጂካል ስትራክቸር የፈጠረ አቢ ሱ የለም። አሁን ዶሚኔት እያደረገ ያለው ያው ነጂው የለም አሁን ተነጂዋ መኪና ነች ያለችው ያለች ሳይኮሎጂካል ስትራክቸር ምን ያለው ትሷለች። ይቺ ሳይኮሎጂካል ስትራክቸር ቅድም እንዳልኩ መዋሸት ላይ ካረንትል ባላት ስቴጅ የመዋሸት የማታለል ምናምን አካሄዶች ነው እንትን የምታደርገው። ድፍረት በጣም አላት። ሌላ ነገር አታይም። በሕፃንነት የነበራት ቅርጽ ትውስታ ብቻ ነው። እሱ ላይ ጥያቄ ላንሳል። በጣም አታችመንት አላችሁ ጓደኛች ነበራችሁ። በጠብ ደረጃም አሁን ምትለኝ ነገር ላስባችሁ አልችልም። መትለ መናገርና በሰባት ልጅነቱ አንድ ሰው ራቁቱን ምስት ላይ ቅድም በሰባት አመቱ ድረስ ያለውን ነው እንደ ዋና መነሻ የሚጠቀመው ስነልቦናው በሰባት አመቴ መሪ እንደምትሆን ነግራኛለች እናቴ ብሏን ጠቅላይ ሚኒስትሩ ና ያን ነግሮህ ያውቃል ጠቅላይ ሚኒስትር እንደሚሆን ያ አሁን ላለው አብይ ምን ያህል ዋጋ ነው ያለው ብለህ ስታስባለህ ያው ቅድም መካከለኛ ስትሆንም ጤናማ ስትሆን እየጠየቅ ነው የምትሄደው ሁሌ ጥያቄ አለ እየተማርክ የሰፋህ ነው የምትሄደው በህፃንነትህ የተደረተ ነገርም ይዘህ አትኖርም በህፃንነትህ አያልቅም ማለት ነው ኢቨን ቀውስ ቢፈጠርብህም በህፃንነትህ እየጠየቅ እየተማርክ ትሄዳለህ የአቢ አይነት ልቦና መዋቅር ሁሉም ነገር አልቋል በህፃንነቱ ፕሮግራሚንጉ ሶፍትዌሩ እዛ ነው ያለቀ ሶ ይሄ ጠቅላይ ሚኒስትር እሆናለሁ የሚለው ለእኛም ይነግረን ነበር፣ ለእኔም ነግሮኛል። ሲነግረኝም እንደ ምኞት ምናምን አይደለም እርግጠኛ ሆነ ነው የነገረኝ። ምክንያቱም በዛ ደረጃ ጤናማ ያልሆነ ልቦና መዋቅር ሌላ ዓለም የለም። እሱ ራሱ ነው ዓለም። ሁሉ ነገር የሚያየ በራሱ ብቻ ነው ድፍረትም ይሰጣል። ይሄ ሌሎች ነገሮች ስለማትጠይቅ ሌላ ነገርም ለማወዳደርም ለመማርም ስለማትጥር ኤክስትሪም የሆነ ድፍረት ነው የነበረው። ኤክስትሪም የሆነ ከአለማው ካለመንቃት የሚነሳ የመተማመን ሁኔታም ነበረው። ስለዚህ ጠቅላይ ሚኒስትር እንደሚሆን እናቱ እንትን እንዳደረገችለትም ይናገር ነበር። እንደሚሆንም ሲነግርህ ለራሱ መቶ ፐርሰንት እርግጠኛ ሆኖ ነው የሚነግረው የሚሸውደው

አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲዮ ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቶ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ 3 መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ፎር አቢ ዘሆን ጊዜው ያሳለፈው ትኩረቱ አንድት ብቻ ነች፣ ጠቅላይ ሚኒስትር የመሆን ጉዳይ ነው። ሁሉም ነገር ለሱ ይሄ ነው የነበረው ኢንሳ ሲያስብም ኢንሳ መደላደል ነው የነበረችው፣ ማሸጋገሪያ ነች። ሌላ ሰው ጤናማና መካከለኛ ያለ ሰው ኢንሳ ላይ መጥተህም ተላተ አላማ ልትቀይር ትችላለህ። ራእይ ውስጥህ በጣም እየፈለከው ነው የምትሄደው፣ አዳዲስ ነገሮች እየተማርክ ነው የምትሄደው። ፍራቢ በሙሉ ጊዜ ወዝ አባውት ጠቅላይ ሚኒስተርነት እሷ ለመሆን ያዊት ጠቅላይ ሚኒስተርነትም እንደዚህ አይነት ልቦና መዋቅሮች የተሳሰሩት ከእናታቸው ጋር ነው እናታቸው ያልተሰጠቻቸው ዝና ነው ከሌላ ሰው እየፈለጉ የሚኖሩት። እናቱ ዝና የምትሰጠው ጠቅላይ ሚኒስትር ብቻ ሲሆን ነው። ያቺ ዝና የምትባል ውስጡ ያለችው ፍርሃት፣ ውስጡ ያለችው ፍላጎት እና እናቱ የሰጠችው ይሄ መሆን አለብህ ያለችው ነገር የተሳሰሩ ናቸው። ስለዚህ አስቀድሞም ጠቅላይ ሚኒስትር ነው ብሎ ነው የሚያስበው። ማለት በትክክል አክትም ያረገው። አዎ ጠቅላይ ሚኒስትር ካልሆንኩኝ ያቺ ዝና አላገኛት ኦንሊ ሚንስ ያቺ ዝና አገኝቼ ፎርዛት ማተር በጤናማ ባልሆነ መንገድ፣ በጤናማ ያልሆነ ልቦና መዋቅር የመኖርና ያለመኖር ጉዳይም ነው ለሱ። ዝናው ከሌለች ከህዝብ የሚቀበላት ዝና ከሌለች የሚሞት ነው የሚሆነው። ያቺ ዝና ለማግኘት ደግሞ ጠቅላይ ሚኒስትር መሆን ነበረበት። ፎርዛት ማተር በሁሉም ቦታዎችም ዝናው ቢያረጋግጠን አብይ፣ ዝናው የሚጋራው ሰውም አይፈልግም። የራሱን ለማድረግ ይሞክራል፣ በማታለል በምናምን በማድረግ ማንነት በማሳጣት ለሌላ ሰው ፎዛት ማተር። ሌላ ሰው ማንነት ሊያሳጣ የሚሞክረው ማንነት ስለሌለው ነው፣ ሌላ ነገር አይደለም። በራሱም ፍርሃት ስላለ ነው። ሌላ አንኮንሽስ ነው የምልህም ለዛ ነው። ሆን ብሎ አብይ ያደረገ አልልም ለዛ ነው ያን ያክል ወቀሳም የማታረግበት በርህራሄ ነገሮች ማየት የሚያስፈልግህ ለዛ ነው። እና ማንነት ለማሳጣት ይሞክራል። ካልሆነ ትመታለህ ማለት ነው ዝናው የምትጋራው ከሆነ አሁንም በፖለቲካዊ ያየ ነው። በኢንሳም በትናንሽ መድረኮችም እንደዚ አይነት ባህሪ ነው የነበረውና እኔ በታችኛው ልቦና መዋቅር ሲሆን መዋሸት፣ ማታለል፣ ሁልጊዜ ጊዜ ስለ ራሱ ራስ ተኮርነት ይሄ ናርሲዝም የሚባል ይሄ በየመድረኩ የተለያየ ማንነት ማሳየት ሳይኮፓቲክ ዲስኦርደር የሚባሉ ነገሮች ይታያሉ ማለት ነው። ይሄ ማንኛውም ይሄ ልቦና መዋቅር የራሱ ጥንካሬም አለው። ልቦና መዋቅር የሚሰጥህ ጥንካሬ አለ። የተወሰኑ ሰዎች ናቸው ጥንካሬያቸውና ድክመታቸው አዋህደው ተአምር የሚሰሩት እንጂ የሆነ ጥንካሬ ካለህ ድክመቱ መምጣቱ አይቀርም። እንደ አቅም ሆኖ ያገለገለው ለአቢ እዚህም እንዲደርስ ያደረገው አሁንም የተወሰኑ ነገሮች እንዲሰራ ያደረገው ድፍረት አለው። ከልቦና መወቅር የሚመጣ ከጤናማ ያልሆነ ልቦና መወቅር የሚመጣ ካለማወቅ የሚመጣ ካለመመራመር የሚመጣ ካለመጠየቅ የሚመጣ ድፍረት በጣም ነበረው። ድሮም አሁንም ደፋር ነው። አሁን ሳገኘውም ያገኘው እሱን ነው። ለራሱም የሚነግረው ነገር በድፍረት ነው የሚነግረው በሙልእነት ነው የሚነግረው ለሌላም እንደዛ ነው የሚያደርገው አቀራረብ ድሮም ጀምሮ በደመነፍስ ነፍስ በኤነርጂ ደረጃ በየትኛውም መድረክ ምን መስማት ይፈልጋሉ ምንድን ነው የሚያደንቁት ምን ዋጋ ይሰጣሉ ምን ዝና ይሰጣሉ የሚል ይሄ ማንበብ ይችላል አይደል ኖት መጽሐፍ ስላነበበ ፎርቲ ኤይት ሎስ ኦፍ ፓወር ስላነበበ ምናምን ምናምን አይደለም ኦፍ ኮርስ እነሱም ያነባቸው ነበር ዳት ወዝ ኖት ፖይንት ግን አት ኢንስቲንክት ሌቨል አት ኤነርጂ ሌቨል ይሄ የማወቅ እንትን አለው። ሳይኮሎጂካል ስትራክቸር ነው የአቢ ብቻ ዋይዞ። እንደዚህ አይነት መሪዎች ብዙ ታይተዋል በዓለምም ሰው የማቅረብ የፈለከው ሆነ የማቅረብ ነገርም ነበረው። ሌላ የሚያንጸባርቁ ፕሮጀክቶች፣ ትኩረት የሚስቡ ፕሮጀክቶች የመፈጸም ነገርም ነበረችው። ድሮ ያልነቃ ነው ቅድም እንዳልኩ በውሸት በራስ ማታለል ምናምን የተመሰረተ ያለቃም ስለሆነ ምርመራ ስለሌለበት ራሱ ስለማይመረምር ይሄ የፈጠረ አቢ ስለጠፋ በህፃንነቱ ሳይኮሎጂካል ስትራክቸር የእኛ ፈጠራ ነው። እንደ ብሔርም መንነትን የምንለው ማለት ነው። እኛን የፈጠር ነው። ሰው ነው የፈጠረው። ከመንነት በላይ መሆን ይችላሉ ከሳይኮሎጂካል ስትራክቸር ከፐርሶናሊቲ ጋር በላይ መሆን ይችላሉ። ምን ማድረግ ስችል መመርመር ስችል ያሉ ተቃርሞዎች ማዋሃድ ምናምናምናም ስችል ያ ፈጣሪ ቢኒያም መምጣቱ አይቀርም ወይ ደግሞ ያ ፈጣሪ ማህበረሰብ መምጣቱ አይቀርም። ያ ግን ሞት የለም አቢ የለም። የአብ ሲነቃ ይህ ነገር ማስተካከል ይችላል። ያ በሌለበት ግን ያልነቃ ስለሆነ ሄዶ ሄዶ ራሱ ነው የሚያጠፋው። ጊዜውም እያየ ነው ያለ ነው። እሱ ነው በአጭር ጊዜ ያው የንቃት ህሊና ደረጃ ከፍ ያለ በሆነ ቁጥር ሌላ አታጠፋም፣ ራስ ማታጠፋም፣ እየተመራመርክ ትሄዳለህ። የተወሰነ ተቃርኖ ካለህም ለተወሰነ ጊዜ ትቆያለህ፣ ትኩድቢ ቱን የርስ ምናምን ትቆያለህ። በጣም የወረደ ንቃት ህሊና ሲኖርህ ደግሞ ቀውሱ በውስጥ ሲሆን ያንተ አለመንቃት የሚያስታውስህ በሙሉ ነገሮች ከአካባቢ ታጠፋና ፋይናሊ ራስህ ታጠፋለህ ማለት ነው። ልቦና መዋቅሩ ይሄ ባይዞ፣ እኔ ስላልኩ ምናምን አይደለም። ሰው ማየት አለበት፣ ቼክ ማድረግ አለበት። ኢኒያግራም የሚል የታወቀ ሳይኮሜትሪክስ ነው። እዛ ሄዶ ይሄ የምለው ያለሁት አይነት ነገር ማግኘት ይችላል። አስር ዓመት እመራለሁ ሲል ስለዚህ አስር ዓመት ለመምራት ሁሉም ነገር ያደርጋል ማለት ነው። እርግጠኛም ነው ማለት ነው ባንተ ውስጥ አዎ ማለት ለእሱ የመኖርና ያለ ያለመኖር ጉዳይ ነው ሌላ ነገር እኮ አያውቅም በውስጡ ያለችው ነገር ዝና ነች ከውጭም እየተማረ አይደለም ብትማረው ባይዞ ፎርዛት ማተር ቀላል ጥያቄ እኮ መጠየቅ ይችላል ጠቅላይ ሚኒስትርነት ለምንድን የሚያስፈልገው የምትል ጥያቄ እኮ ቢጠይቅ እኮ እዛ ታቆማለች ለምን ስነው ከሰው ዝና የሚጠብቀው ለምን ለራሱ ዝና አይሰጥም ብሎ እኮ ሲምፕል ጥያቄዎች መጠየቅ ይችላል መጠየቅ ግን ስለሌለ መመራመር ግን ስለሌለ በውስጥ ያለችው ዝና ነች፣ ጠቅላይ ሚኒስተርነት ነች፣ አለዛ ሞት ነው የሚሆነውና ለራሱ ሲነግርም በመተማመን ነው የሚነግረው። አስር አመት ያለው እየቀለደ አይደለም፣ ለራሱ ማለቱ ነው። ለሌላ ሰው ሲናገርም በሙልእነት ነው እንትን የሚያደርገው እና አለመንቃት እስከምን ደረጃ ሊያወርድህ እንደሚችል የሚያሳይ እንትን አድርጌ ነው መወስደው። ይሄ የእሱ ልቦና መዋቅር ነው እያወራህ ያለሁት የእሱ እሱ አይላልኩም። እሱ ፍጡር ነው፣ ሰው ነው። ሰው ደግሞ ኤኒታይም መንቃት ይችላል፣ ኤኒታይም መማር ይችላል። ኤኒ ታይም በአምሳል ስለተፈጠረ በእግዚአብሔር አምሳልም ስለተፈጠረ በሃይማኖትም በሳይንስም ኢንፋይናይት የሆነ ኢንቴሊጀንስ አለው ነው የሚባለው ሰው መጨረሻ ያለው እንትኑ እ አይተናልም ብዙ ዲስከቨሪዎች አግኝተናል እንደ ሳይንስ ምናምንም ና ኤኒ ታይም መንቃት ይችላል። ከነቃ አለቅ። ይሄ ሳይኮሎጂካል ስትራክቸር አይገልጾም። ከዚህ በላይ ነው ሰው። ይህም መረዳት ይኖርብናል፣ እንድናቀው እንድንረዳው ነው ሀሳቡ። ግን ሞስት ኢምፖርታንት ነገር እኛም ራሳችን እንድናቅ የአቢ አይነት ኤለመንት በውስጤም ስላለ በሁላችንም ስላለ ቤተሰባችንም ስላለ እንደዚህ አይነት